እንዴ ናችሁ ዴና ናችሁ አላችሁ ወይ ስራ ጤና ሁሉ ሰላም ነው፣ ሁሉ መልካም ነው። አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም በያላችሁ በተለም ዳርቻ ሰላማችሁ ብዝት ብዝት ፍረፍረፍረፍረፍረፍ ሐሙስ ነው። ሐሙሳችን ለየት ያለ ሚሳ ነው። ዛሬ ምን ሰራው አብራችሁኝ እስከ መጨረሻ ከኔ ጋር ሆኑ የሚተበረታቱኝ ላይክ ሰብስክራይብ የሚታደርጉኝ ከልባ ማሰግናቸዋለሁ። ኢንሻአላ ካላታት አንድ ቀን አዝናን ከዚ ደግሞ የተሻለ ቪዲዮችን ይሰራበት ጊዜ አለ። አሁን በጣም ቢዚ ቢዚ ስለሚሆን ነው። ኢንሻአላ ይላችኋለሁ። ሰብስክራይብ የሚታደርጉኝ የሚታበረታቱኝ ከልብ እናመሰግናለን። ኑሩልን ሺህ ዓመት። አሁንም ቪዲዮ ስለቅ ላይክ ላይክ ላይክ ማድረጋቸውን እንዳትረሱ። ላይክ ስታደርጉ ዩቲዩቡ የራሱ ያበረታታል፣ ሼር ያደርጋል፣ ገባችሁ ሪኮመንድ ያደርጋል። ስለዚህ ላይክ አደርጉ፣ ቪዲዮ ስለቅ እላችኋለሁ። ማሻአላህ ሰብስክራይብ በጣም የጨመረ ነው። ኢንሻአላህ ጉዞ ወደ ስልሳ ሺህ ሰባ ሺህ መቶ ኬ ኢንሻአላህ የሚመጣው አመት ድረስ ኢንሻአላህ አላህ በሰላም ያድርሰን። መቶ ሺህ መግባት አለብኝ። መቶ ሺህ መግባት አለብኝ ኢንሻላህ። ከወሬ ከሀሜት ከውሸት ከፕራንክ ተጣለው ተፋተው ከማለት ብቻ እያጸደቻናል ነው። ይሄ ለእናንተ ደግሞ ልዩ ክብር ልዩ ደረጃ ያለበት በጣም ክብር ለእናንተ የሚሰጥበት ቤት ነው። ይሄ ለመዳምቅሞች ለተከታተዎች በጣም ክብር ያለበት ቤት ነው። ስለዚህ ሁላችሁም ኃላፊነቱ አለባችሁ እኔን ማበረታተል ላይክ ሰብስክራይብ ማድረግ ነው ከኪሳችሁ የሚታወጡ ነገር የለም ኦፍኮርስ ስለዚህ ላይክ ቪዲዮ በማድረግ ከጎን ሆኑ ይላችኋለሁ አሁን ዛሬ ምንድን ነው ሚሳ ለመስራት ያሰብኩት ሩዝ በስጋ እንደ ጥብስ ይከተፋል እንደ ጥብስ አርግታችሁ በጣም እንዲያርግታችሁ ከዛ ሩዝ ሩዝ በስጋ በጣም ነው የሚጣፍጠው መሞከር ትችላላችሁ አሰራሩ እንዳይ አብረን እንስራ አብረን ወደ ኪችን እንግባ ሰራተኛ የለኝም። አዲሱ ቤት ሲገባ ኢንሻአላ ሰራተኛ ይኖረኛል አለኝ። አሁን የራሱ ማዘር ጋ አስቀምጫለሁ። አዲሱ ቤት ሲገባ እመጣለሁ ማለት ነው እና ኢንሻአላ አሁን ለጊዜው ብቻ ይፈን ፈን እላለሁ። እዚህ ጋር ወጥቼ ያለው ትንሽ የተወሰነ ስጋ ክትፍ አርገን እንከታትፋለን። ሩዝ ደግሞ እዚህ ጋ ዘፍዘፍ ያለው ሩዝ ሮዛችን በውሃ እንቀለቀላለን። ከዛ ስጋችን እንጠብሳለን። መጨረሻውን ለማየት እስከ መጨረሻ ከኔ ጋር ሁኑ። ሆኑ ላይክ ያደረጋችሁ። ለሩዙ እዚ ጋር ውሃችን ጥደናል። ትንሽ የዛ ጠባር ግተናል። ሲፈላ ሩዛችን እንጨምራለን። ለየት ያለ ሩዝ ነው የምሰራው። እስከ መጨረሻ ከኔ ጋው ነው። ስጋችን እዚ ጋር እየቆረጥነው ነው። የግድ ሰፊ ድስት መሆን አለበት። እዚ ድስት ላይ እንጠራብሰዋለኛል። ሩዛችን እዚህ ጋ ህዋ ፈልተዋል። አሁን እንጨምራሉ ሩዙን ላይክ ጠብቁኝ። ከታተፍን ጨረስን። ስጋችን በዚህ መልኩ በይሳ ተስቀመጥ። ሩዛችን አሁን ማጠሪያ አውጥተን እንትን እናደርጋለን። በዚህ ማለት ነው በስሏል። ስጋውን እንዘጋለን። ብዙም ሳይጨማለቅ ነው ያወጣሁት። እንደሚታወቅ እንደ ጥስ እንደዚህ ቆሻሻ ምናምን ምጭጭ ብለው አሁን ምጥጥ እንዲያደርግ እስኪያደርግ ድረስ እንጠብቃለን። ከዛ እስከ መጨረሻ ከኔጋውኑ ይትንደው ለልጠለልት ነው ቢዚ ሆኜ ከዚህ ድረስ አላሳያችሁም። እንደምታዩት በዚህ መልኩ ይሄ ካሮት ነው፣ በቃ ሩዙ ነው። ጠይቁኝ፣ በጣም ነው የሚጣፍጥ። እዚህ ላይ ሩዛችን እንጨምራለን። እንዴት እንደሚጣፍጥ ጠይቁኝ፣ ጠይቁኝ፣ ጠይቁኝ አላችሁ። ሲጋ ሲያስጠላችሁ፣ እንደዚህ አድርጋችሁ ብሎ ይሄ ቃሪያ ጨምራለሁ። ስጋ፣ የሀረፋ ስጋ በጣም ያጠግባል። ሳይበሉ ስልጭት ትስላችሁ። እንደዚህ ጥብስ አርግታችሁ በተለየ መልኩ መብላት ትችላላችሁ። በጣም ነው የሚጣፍጠው። ሞክሩት፣ ወላይ ይህንን ሩዝ እንደው ነፃውን የሚበሉት ዳቦም እንጀራ አያስፈልጋችሁ። አሁን በቅሩት ጨምራለሁ፣ ቃሪያን ጨምሬ ይበቃዋል። በጣም ነው የሚያምረው። ሞክሩት አሁን ሩዛችን እንጨምራለን። ቂቤ ጨመርኩኝ፣ ማሻላ ሽታውን አጠይቁኝ ነው ወላሂ። አሁን ሩዛችን እንጨምራለን። ኦፍኮርስ የዛሬ ሚሳ አሁን ጨረስን፣ ጨረስን ሩዝ በስጋችን ስጋ አስጠልቶ እንደዚህ ለየት ያለ ምግብ መብላት ነው። ስጣፍጥ ወላሂ ሞክሩት። ጨረስኩኝ። ኢሊሚኖም የለኝም። ኢሊሚኖም ቢኖራችሁ ዝግት ትተርግታችሁ ዝግት ትተርግታችሁ ለአንድ አስር ደቂቃ ትተባላችሁ። ድኾውን ይወጣል። ድኾውን ሲያምር ወላሂ ማሻላሂ። ስማርት ነኝ እኮ አ አየሀችት እንደት እንደሚያምር እየውት አኒና ኮሜዲያ ሁሌም አንደኛ አንደኛ አንደኛ አንደኛ። እናቴ ትሮጥ እንዴት እንደሚጣፍጥ በቃ አጠየቁ እና ላይክ ሼር ቪዲዮ ማድረጋችሁን እንዳትረሱ እላችሁ አለው ሌላ ጊዜ እንሻላህ በአዲሱ ቪዲዮስ ይላችኋለሁ። ኢንሻአላህ የሚመጣው ዓመት ድረስ መቶ ኬ መግባት አለብኝ። ይላችኋለሁ ኢንሻአላህ ኢንሻአላህ፣ አላህ ያድርስን ለዛሬ አመት ላ በሰላም ያድርሰን። ይላችኋለሁ መቶ ሺህ ኢንሻአላህ መግባት አለብኝ ብዬ ተስፋ አደርጋለሁ፣ አላህ ጤና አፍያ ከሰጠን። ይላችኋለሁ እናንተም ላይክ ሼር ማድረጋችሁን እንዳትረሱ። አሁን ይቃማ አጠቡ ሀዳ ካሰለትና መክሰለትና ቅቤ አያችሁ፣ በዚህ ጥልፋ ነው ቅቤ እዚህ ገተ ደፍ ሃደ የሚታጠብ ነው። ይሄ የሚታጠብ ወይኔ፣ ዕቃ ማጠቡ ብቻ ይህኔ ስልችት ነው አለኝ እናቴ ጥሩት። እስማርት እኮ ነኝ። እስማርት እስማርት፣ ኦፍኮርስ እስማርት ነኝ። እንዴት እንደምጣፍጥ አጠይቁ፣ ሞክሩት በጣም ነው የምጣው እኔ። ሚሳይን እየበላሁ ነው። ንጹህ ሩዙም ብቻ ነው ዳቦም አልፈልግ። ከፈለጋችሁ ከዳቦ ጋር መብላት ይችላላ። እንደት እንደሚጫፍቅ እ ሚሳ ቋጥሬ ሊሄድ ነው። ሻይ ቤቱ ጋር እሄዳለሁ። ለሠራተኛ፣ ለሱቅ ሚሳ ቋጥሬ ለባሌ ቤቱ ጋር እንደዚህ ነው እንግዲህ። ከዛ ቋጥረን እንሄዳለን እንሄዳለን። ቅጠሉን እዚህ ጋር ጨምር ያለው ሻይ ቅጠል ውሃውን እንጨምራለሁ። አሁን ሚሳ ቋጥረን እንሄዳለን። ለባላችን ሚሳ እንወስዳለን። አጥረን ጨረስ። ይሄ ለሱቅ ይሄ ለባሌ ይልካሉ። እኔ የሚሄድበት አለ። ለባሌ ነው ሱቅ ሱቅ ሰጥቼ አልፋለሁ። ለባሌ ይልካሉ እና ፉን ፉናችን ይሄን ይመስላል። እኔ የሆነ ቦታ ሊሄድ ነው። ለባሌ ምሳሌ ይልካሉ። ሱቅ ሰጥቼ አልፋለሁ። ስማርት ነኛ። ዙር እዛ ነው እያለ ነው ገና። አይገርምም ጎበዝ ነኛ እና ስለከታተላችሁን ከልብ እናመሰግናለን። አሁን ታጥበን ለባብሰን እንወጣለን። ላይክ ማድረጋችሁን እንዳትረሱ። ባይ ባይ። ቴንክ ዩ ሶ ማች